አሁን የዓለም ፖለቲካው ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ እግዚአብሔር አብስቶ ይባርክ ጊዜ ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ዛሬ እንግዲህ ቀኑ እሁድ ነው። የእሁድን ምሽት መረጃ ለማቀበል ፓስተር አለማየው መስመር ላይ ይገኛል። ለአገልግሎት ከአዲስ አበባ ውጪ ወጣ ብሎ ነበረ። ነገር ግን ለአድማጮች መረጃ መቅረብ አለበት በሚል ያለችውን ክፍተት ተጠቅሞ ድካምና ዘለት ሳይበግረው ለአድማጮች መረጃን ለማቀበል መስመር ላይ ተገኝቷል። ደወል አድርጌለታለሁ። መልካም ጊዜ ይኖረናል። ይልቃል አስራት ነኝ፣ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን መረጃዎችን እንግዲህ በየጊዜው ወደ እናንተ ማድረስ ከጀመርን ቆያየን። የዓለማችን ወቅታዊ ክስተቶች፣ አሁናዊ ክስተቶች እንዲሁም ደግሞ ትንቢታዊ አፈጻጸሞችን ጨምሮ የፈተሸልን መረጃዎችን እያመጣልን ያለው ወንድማችን ፓስተር አለማየው ነሙ መስመር ላይ ተገኝተዋል። ደወላ አርጌለታለው ከተጣበበችም ጊዜ መረጃ ሊያቀብለን ብቅ እነሆ የዓለማችን ውስብስብ የሆነ ወቅታዊ ጉዳዮችን ወደ እኛ እያመጣልን የማስጠንቀቂያ መልእክቶችን እንዲሁም የማንቂያ ደወል በመደወል ሊያነቃን እየሞከረ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ውድ አድማጮቻችን፣ መስመር ላይ ያለ ፓስተር በቅድሚያ ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ የሆን ፓስተር እንዴታል? እግዚአብሔር ይመስገን። አገልግሎት ጥሩ ነው። ወጣ ብለሀል እንግዲህ ለወንጌል አገልግሎት አው እንግዲህ በጣም ቆንጆ ነበረ። አሁን ከመሸነው ፕሮግራማችንን የጨረስነው መረጃዎች መድረስ ስላለባቸው፣ እውነት ነው። መሀል ገብተን ነው እንግዲህ ለአድማጮቻችን እያደረስን ያለ ነው። እንግዲህ ፓስተር ያው በከተማችን ላይ የተሰማም አንድ አዲስ መረጃም አለ። ያንንም አካተህ ያው መረጃዎችን ለአድማጮች ማጋራት ትችላለህ። እንግዲህ ምንድነው በደብረ ሲና ከእዛ አካባቢ ከፍተኛ የሆነ የመሬት መንቀጥቀጥ ተከስቷል። ያ የመሬት መንቀጥቀጥ አዲስ አበባ ድረስ ተሰምቷል። እንግዲህ እግዚአብሔር በዚህ ድምፅ እያናገረ እንደሆነ ነው ማስበው። ኔ እግዚአብሔር ድምፁን እያሰማ ነው። ሰው ደግሞ ድምፁን መስዋዕት አለበት ብዬ አስባለው። ከዚህ ባሰ እንዳይመጣ መጠንቀቅ አለብን። ያው እነዚህ ስነ ምድር ተመራማሪ ጂኦሎጂስቶች ነገር ቀጣይነት ባለው እየተናገሩ ነው ያለው። ቅዱሳን መጸለይ ያለባቸው ክርስቲያን እህቶቻችን ወንድሞቻችን ቤተክርስቲያን ወደ ጸሎት መግባት ያለባት፣ ወደ ተልኳ ትመለስ። እንግዲህ ገለፈለት ምንለው፣ ወደ ተልኳ ትመለስ ነው ምንለው። እንግዲህ ይሄ ነው ያለው ነገር። አዎ፣ እንግዲህ መረጃዎች እንደሚያመለክቱት በሬክተር እስኬል ከአራት ነጥብ ዘጠኝ አካባቢ ይመስላል ያለው። እንግዲህ ዳግመኛ መቀስቀሱ ያው ልብ እንድንል እንድናስተውልም ጭምር ስለሆነ ወደ ቀጣይ ደግሞ መረጃ ታመራልኛለህ ፓስተር። ከማሌዥያ እንግዲህ ጃፓን ከዛም ወደ ሮብለት ደቡብ ኮሪያ ሶል ይገባሉ። እንግዲህ በዚህ ሶል የሚገኙበት ዋና ምክንያት የፓስፊክ የኤዥያ ፓስፊክ ጉባኤ ላይ ለመገኘት ነው። ይሄ ጉባኤ ኢኮኖሚ ትብብር ፎረም ነው። በዚህ የኢኮኖሚ ትብብር ፎረም ላይ የአሜሪካ ፕሬዚዳንት እንግዲህ እሳቸው ሲገኙ የመጀመሪያቸው ነው። እንግዲህ በዚህ ፓስፊክ ትብብር ላይ የቻይናው ፕሬዚዳንት ዥን ይገኛሉ ጅፒንግ ይገኛሉ ተብሏል። የሁለቱ ፊት ለፊት የመገናኘት ምናልባትም ንግግር ሊያደጉ ሊገናኙ፣ ሊወያዩ ይችላሉ የተባለ ነገር አለ። በእርግጥ ከቻይና ወገን የተባለ ነገር ባይኖርም ዋይት ሀውስ ቃል አቀባይ እንደገለጹት ግን ሁለቱ መሪዎች የሚገናኙና በዓለም የኢኮኖሚ ንግድ ፍጥጫ ላይ ያለውን ነገር ለማርገብ ይነጋገራሉ ተብሎ እየተጠበቀ ነው ያለው። እንግዲህ አሜሪካ ወደዚህ ጉባኤ የምታመራበት ዋና ምክንያት በኤዥያ ያለው የኢኮኖሚ የንግድ የበላይነቱ ቻይና እየተቆጣጠረችውና ብልጫ እያሳየች መምጣቷ የአሜሪካንን የኢኮኖሚ ተጠቃሚነት ከጨዋታ እያወጣ በመምጣቱ ይህንን ወደ ነበረበት እየመመለስ ነው። ነገር ግን በጣም አንድ የሚያስገርም ነገር ተከስቷል። ታስታውስ ከሆነ የሰሜን ኮሪያው ኪም ጁንግ ከባለፈው ሩብለት ማለት ነው የአጭር ርቀት ሚሳኤል ሙከራዎች አድርገው ነበረ። አንድ ሁለት ትንሽ በርከት ያሉ ሚሳኤሎች ናቸው። እሳቸው በተገኙበት ነው ሙከራው የተደረገው። ምናልባትም ይሄ ሙከራ በስብሰባው ላይ ጥላ ያጠላል ተብሎ ተፈርቷል። ከዚህ አንጻር አሜሪካ በደቡብ ኮሪያና በጃፓን ያሏትን ወታደሮች በተጠንቀቅ እንዲሆኑና ወታደሮቹ ከካምፕ ወጥተው ለውጊያ በሚያመች ሁኔታ ላይ እንዲሆኑ አንቀሳቅሰዋቸዋል። እንግዲህ ይህን የሆነበት ምክንያት ዶናልድ ትራምፕ ሰሜን ማለት ደቡብ ኮሪያ ገብተው ሶን ከተማ ገብተው እስኪወጡ ድረስ ይመስለኛል። እንግዲህ በጣም ቀጠናው ውጥረት የነገሰበት ሆኗል። እንግዲህ በመጀመሪያ እሳቸው ያው እንግዲህ በዛሬው ዕለት ማሌዥያ ገብተው ከማሌዥያ መሪዎች ጋር ይነጋገራሉ። የሚቀጥለው እንግዲህ ደግሞ ጃፓን ሄደው ከጃፓን ጋር ያው አሜሪካና ጃፓን ነው ወታደራዊ ግንኙነትም በኢኮኖሚ ግንኙነትም ያለ ግንኙነት ያላቸው ቢሆንም ነገር ግን አሜሪካ በጃፓንም ጣቃለ በማሌዥያ በደቡብ ኮሪያም ላይ የታሪፍ ማዕቀብ ጥለዋል። ይሄ የተጣለው የታሪፍ ማዕከል ያው እሳቸው ፍርድ ቤት ሊቆም አዟል። ግን እሳቸው ባላቸው ፕሬዚደንታዊ ስልጣን የመጨረሻ የፍርድ ቤት ውሳኔ እስኪሰጥ ድረስ እያስከፈሉ ነው የሚገኙት እና አሁን አንዱ በዚህ ንግድ ቀጠና ላይ ይነሳል ተብሎ የሚታሰበው ነገር የአሜሪካ ታሪፍ ህገወጥና አግባብነትን የተከተለ እንዳልሆነና ና የኤዥያን ኢኮኖሚ ላይ ጣላ ሊፈጥር ስለሚችል እንዲነሳ ነው የሚጠይቁት። አይዘር ደግሞ አሁን ሁላዊ እንግዲህ እነዚህ ሰባት ታይገርስ የሚባሉ አዳጊ ሀገሮች አሉ እንደ ሲንጋፖር፣ ማሌዥያ፣ ኢንዶኔዥያ፣ ደቡብ ኮሪያ ማነው ቪየትናም የመሳሰሉ ሀገሮች አሉ። አሁን በማደግ ላይ ያሉ በጣም በፍጥነቱ ማደግ ላይ ያሉ ሀገሮች አሉ። ከአውሮፓዊ የኢኮኖሚ የማይተናነስ ኢኮኖሚ ውስጥ የገቡ ሀገሮች አሉ። ምንም ትንንሽ ቢሆኑ ነገር ግን ቻይና ከነዚህ ጋር ያላት የኢኮኖሚና የጥቅም ትስስር ቀላል የሚባል አይደለም፣ በጣም ቀላል የሚባል አይደለም። እና ምናልባትም ያው እሳቸው ነጋዴ ስለሆኑ ከፖለቲካው በላይ ንግዱ ላይ ስለሚያተኩሩ በዚህ ቀጠና ላይ አሜሪካ ያጣችውን ጉዳይ ለማስመለስ ይሰራሉ ተብሎ ይታሰባል። እሳቸው አንዱ ይሄ ነው የሚታሰበው፣ ስብሰባው ላይ የሚጠበቀው። ሁለተኛው ከዥን ጋር በሚያደርጉት ውይይት በሁለቱ መካከል በታሪፍ ምክንያት እየተካረረው የንግድ ጦርነት ሊረግብ የሚችልበትን ሁኔታ ይወያያሉ ተብሎ ይታሰባል። ይሄው ማለት ረዝ ማዕድን በተለይ ኔ ኮንዳክተር ቺፕሶች የሚመረቱበት ለዚህ ድሮኖች፣ ኤሌክትሪክ መኪናዎች፣ ኤሌክትሪክ አውሮፕላን፣ ኤሌክትሪክ አክሴሰሪዎች፣ ለሳተላይት የሚሆኑ ከፍተኛ ማዕድን ያናት እንግዲህ ያው ባለፈው ዜናችን ላይ ነቃ ለማለት ሞክረናል። ቻይና ነች፣ ከቻይና ቀጥሎ ሩሲያ ነች ያላት፣ ከሩሲያ ቀጥሎ ብራዚል ነው ያላት። ቻይና ደግሞ ለአሜሪካ ገበያ ሰባ ፐርሰንት አቅራቢ ነች። እና ሰባ ፐርሰንት አቅራቢ ስለሆነች በዚህ ጉዳይ ላይ ይመካከራሉ፣ ይነጋገራሉ ተብሎ ይታሰባል። ቻይና ማለት ነው። አዎ ቻይና ከአሜሪካ ጋር ማለት ነው። በዚህ ጉዳይ ላይ ይነጋገራሉ ተብሎ ይታሰባል። እንግዲህ ዓለም የሚሄድበት የቴክኖሎጂ ዛሬ በትናንትናው የአስራ ሁለት ሰዓት ፕሮግራማችን ላይ ላይቭ ፕሮግራማችን ላይ ሰዎች ገብተው ማየት ይችላሉ። እዛ ላይ ለመነካካት ሞክረናል። ኤአይ የሚፈልጋቸው በእነዚህ ማዕድኖች ናቸው። ለኤአይ ቴክኖሎጂ እጅግ አስፈላጊ ነው። በዚህም በኩል ከአሜሪካ ጋር ያው ጦርነቱ ቀላል አይደለም። ቻትጂፒቲ እና ምንድን ነው ደግሞ ቻይና የተመረከችው ዲፕሲክ የሚባል በዚህ መልፉ ክርክር ከፍተኛ መርቀት ይሆናል። ይህንንም እንግዲህ ዓለምን ይዞ እንዳይጠፋ ገደብ እና ልክ ባለው መልኩ ሊያደርጉ የሚችሉበትን ጉዳይ ይነጋገራሉ ተብሎ ይጠበቃል እንግዲህ አጠቃላይ በቀጠና ወታደራዊ ውጥረት እያለ ነው ማለትም ቻይና ከታይዋን ጋር ባላት ውጥረት ባለፈው ዘግበናል። አንድ ታይዋን አጠገባለች ደሴት የአሜሪካ የጦር ሰፈር አለ። በዛ ዘመናዊ የአየር መከላከያ ስርዓትን ለመገንባት ስምንት ቢሊዮን ዶላር የአሜሪካ ፔንተጎን እንደመደበና አሁን ያሉትን የመከላከያ ስርዓቶችን በዘመናዊ ለመተካት እየሰራ ነው የሚገኙት። እንግዲህ ይህን ቀጠናው ላይ የፈጠረው ውጥረት አለ። ከፊሊፒንስ ጋር ባለፈው በጀንባ አሳ አጥማጆች፣ እሱ ብዙ ጊዜ ይከስታል፣ ነገር ግን የተከሰተ ግጭት አለ። ያንንም ግጭት በተመለከተ ይነጋገራሉ ተብሎ ይጠበቃል። እንግዲህ ከሮብለት አዳዲስ ነገሮች ልንሰማ እንችላለን ብዬ አስባለሁ እና ስለሆነ አዳዲስ ነገሮች በየጊዜ ይሰማሉ። እኔ ግን ያው እዛም ተነጋግረው ዶናልድ ትራምፕ ምናልባት ሀገራቸው ሲፍሩ ሊቀይሩ ይችላሉ ሀሳባቸውን አይታወቅም፣ ነው አማመን የሚከብድ ነው። ለምሳሌ ተነጋጋሪ ጥሩ ወደ ድርድር እየተደረገ ወደ ጥሩ አቋም እየመጡ ነበረ። ነገር ግን ያው በትናንትናው ልክ ዘግበነዋል፣ አቋማቸውን ወዲያው ቀይረው ብለዋል። ከራሻም ጋር የነበረውን ነገር ቦዳፔስት ላይ ይደረጋል የተባለውን ስብሰባ አቋማቸውን ወዲያው ቀይረዋል። እሳቸው እና አሁን የአለም ፖለቲካው ዓለም አቀፍ ሁኔታ ተለዋዋጭነት ያለው ስለሆነ ይሄ ነው ብለህ ተገማች የምታደርገው ነገር የለም። እኛ ግን በየዕለቱ እየተከታተልን ያው ዘመኑን እንድናውቅ ዘመኑን እንድናዋጅ፣ በዘመን መካከል ደግሞ የበላይ እንድንሆን እውር ድንብራችንን መሄድ የለብንም ክርስቲያኖች ስለሆነ ዓለም ለእኛ አልተገባችንም ብለን በአለም የሚሆነውን ነገር ባለማወቃችን ምክንያት ድንገት ማይሆን ሁኔታ ውስጥ ልንገኝ ስለምንችል እንዳንገኝና ከእግዚአብሔር ጋር ያለን ቁመና ጠብቀን መሄድ እንድንችል እና በጸሎት በእግዚአብሔር ቃል መበርታት እንድንችል የማሳወቁ ስራ እኛ እንተጋለን። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግፉ እንላለን። እንግዲህ ይህ የእሁድ የምሽት ቤት መልካም አዳር፣ በቀን ለሆነበት ቦታ ደግሞ መልካም ቀን እንላለን። እግዚአብሔር አብስቶ ይባርክ። ፓስተር፣ ድካም ሳይበግር ለአድማጮች መረጃን ስላቀረብክ እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ ጌታ ኢየሱስ ለምንድነው ዘመኑን የማትመረምሩት ብሎ ባለን መሰረት ያው የጊዜውን መረጃዎች ለእናንተ በትጋት እያቀበል እንገኛለን። ውድ አድማጮች ከእኛ ደግሞ የሚጠበቅ ምላሽ ስላለ ያንን በጎ ምላሽ ደግሞ በመቀበል በማክበር ወይ ደሞ በመተግበር የዘላለምን ሕይወት እንድንወርስ እንዲሁም ደግሞ የጌታ ኢየሱስ ክርስቶስን ዳግም ምጻት ደግሞ ሙሽራው ኢየሱስን ለመቀበል እንዲያበቃን የምጻቱ አዋጅ ነጋሪ ይመኛል። እንግዲህ ለዛሬ ምሽት ይዘን የመጣ ነው መረጃና መልእክት ይህንን ይመስላል። በነገው ዕለት ደግሞ በሌላ መረጃ ደግሞ ይዘን እስከምንመጣ ድረስ የእግዚአብሔር ሰላም ቸርነት፣ በጎነት ከእያንዳንዳችን ጋር ይሆን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።